ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ከተመዘገቡላት ሀብቶቿ መካከል የሰሜን ተራሮች ብሔራዊ ፓርክ ተጠቃሹ ነው በዚህ ፓርክ ውስጥ ከሚገኙ እንስሳት ደግሞ ዋልያ አይቤክስ በኢትዮጵያ ብቻ የሚገኝ ነው ይህ እንስሳ በተፈጥሮ ብዙ በታደለው የሰሜን ተራሮች ፓርክ ውስጥ ለዘመናት ለፓርኩ ጎብኝዎች የደስታ ለነዋሪዎች ደግሞ የገቢ ምንጭ ሆኖም አገልግሏል ከቅርብ ጊዜያት ወዲህ ግን ይህ ብርቅዬ እንስሳ አደጋ ተጋርጦበታል ቀደም ሲል የሰሜን ተራሮች ብሔራዊ ፓርክ ለዩኔስኮ የአደጋ መዝገብ ተመዝግቦ ነበር 2018 በፈረንጆች ማለት ነው። ከዛ በኋላ ብዙ በርካታ ስራዎች ተሰርተው በዛን ጊዜ ዋሊያ ቁጥር ከመቶ 2 ሳይገመት ስለነበረ ቁጥሩን ማሳደግ አላባቸው ተብሎ ለዛ የሚሆን ስራዎች ተሰርተው የተሻለ ወደ 86 አካባቢ ደርሶ ነበር። ነገር ግን ከዚህ ከኮቪድ በሽታ ጀምሮ የቱሪስትም እንቅስቃሴ ለስራችን አደጋች በመሆኑ፣ የጸጥታው ጉዳይ ተከታትሎ በአሁኑ ሰዓት ግን እንግዲህ እንግዲህ እስካሁን ባለን ኦፊሻል የሆነ መረጃ 306 ነው ደርሷል ያለውና በጣም የቆለቆለበት ሁኔታ ነው ያለው። ገብስ አብልቶ ዋሊያን አሳድጎ የሀገር አርማ የብዙ ተቋማት መጠሪያ እንዲሆን የአካባቢው ማህበረሰብ ከፍተኛ ውለታ ውሏል የሚሉት የኢትዮጵያ ደንና ዱር እንስሳት ባለስልጣን ዋና ዳይሬክተር ኩመራው አቅጅራ፣ ከቅርብ ጊዜያት ወዲህ ግን በጥናት የተለዩ ለብርቅዬ እንስሳው አደገኛ የሆኑ ሁኔታዎች ተፈጥረዋል ይላሉ። ዋሊያ ወደፊትም የሀገር አርማ ሆኖና ለቱሪዝም እንቅስቃሴው አንድ አቅም እንደሆነ እንዲቀጥል ደግሞ ከደረሰበት የመጥፋት አደጋ የሚያወጣ ስትራቴጂክ እቅድ በባለስልጣኑ ተዘጋጅቷል። ቅርብ ጊዜ ባደረግነው ጥናት የዋልያ ቁጥር ቀንሷል እጅግ በጣም መውረዱን ነው ጥናቱ ያረጋገጠው። ስለዚህ ይሄን ተከትሎ እንግዲህ በፍጥነት ምን ስራዎች መሰራት አለባቸው የሚለውን ነገር በጥናት መመለስ ስለሚያስፈልግ ስትራቴጂ የአስር ዓመት ተነድፏል። የአሽቆለቆለውን ቁጥር መልሶ እንዲያገግም ለማስቻል ያለመ ነው። በአሁኑ ሰዓት ዋልያ በሚገኝበት የሰሜን ተራሮች ፓርክ ውስጥ 270 ሰባ በላይ አባወራዎች በህገወጥ መንገድ መስፈራቸው በጥናቶች ተመላክቷል። ፓርኩ መሸከም ከሚችለው በሶስት እጥፍ የላቀ 269 ሺ እንስሳት መንጋ ለግጦሽ እንደሚሰማራ የተገለጸ ሲሆን የተራራው ከፍተኛ ቦታዎችም ለግብርና አገልግሎት ውለዋል። በእኒህ ምክንያቶችና በወቅት የጸጥታ ሁኔታው መነሻ በፓርኩ የሚገኘው የዋልያ ቁጥር ማሽቆልቆሉም ይጠቀሳል። የሰሜን ተራሮች ብሔራዊ ፓርክ ኃላፊ አቶ ማሮቢያር ግሌ ግን ችግሩ ከዚህም የከፋ እንዳይሆን ጥረቶች እየተደረጉ ናቸው ይላሉ። ፓርክ ውስጥ ያሉ ህዝቦች ስንት ናቸው ተብሎ ተጠንቶ ከዚህ በፊት ሁለት መንደሮችን አስለቀናል። አንደኛ አርቋዝዬ የሚባል ወደ 147 የሚሆኑ አባወራዎች 522 የሚሆኑ ሰዎችን ወደ ሌላ ቦታ አስፍረን ለዛ የሚሆነውን ኮምፐንሴሽን የካሳ ክፍያ ተከፍሏቸው ወዛ አካባቢ ሰርፎ ይገኛሉ። ከዛ ውጭ ፓርኩ ሲመሰረት ጀምሮ መሀል ላይ የነበሩ ነበሩ። ያ ደግሞ የፓርኩን ምርት በጣም መሀለኛ ሴንሲቲቭ ስለነበር እነሱን ደግሞ ዞኑ ከክልል ጋር ተነጋግረን እነሱን ሪሎኬት የማድረግ ስራ እና ደባርቅ ላይ መጥተው ሰፍረው አሁን ሌላ ኑሯቸውን የማሻሻል ስራ እየሰሩ ነው ያሉት። የሰሜን ተራሮች ብሔራዊ ፓርክ ከ400 ስኩዌር ኪሎ ሜትር በላይ ስፋት ያለው ሲሆን ከ1200 በላይ የእጽዋት ዝርያም በውስጡ መያዙ ይነገራል። የፓርኩን ብዝሃ ሕይወት መጠበቅ ደግሞ ለአካባቢው ማህበረሰብ ያለው ፋይዳ ከፍ ያለን የሚሉት በደባርቅ ዩኒቨርሲቲ የቱሪዝም ትምህርት ክፍል መምሩ ሙልጌታ ዳምጤ፣ አሁን የዋሊያን ቁጥር ለመጨመር ወደ ተግባር እንዲገባ የተዘጋጀው ስትራቴጂክ እቅድ ዘርፈ ብዙ ጥቅሞችን ሊያስገኝ የሚችልና የደባርቅ ዩኒቨርሲቲ በፓርኩ ሊሰራቸው ካቀዳቸው ተግባራት ጋር የተስማማ እንደሆነ ይናገራሉ። ዋሊያ ተጠበቀ ማለት ለአካባቢው ማህበረሰብ አንደኛ የአካባቢው ተፈጥሮ ሀብት እና ሰው ሰራሽ ሀብቱ እዛ አካባቢ ያሉ የቱሪዝም ሀብቶች ተጠበቁ ማለት ነው። በሁለተኛ ደረጃ ደግሞ የገቢ ምንጩን አሳደግ ነው ማለት ነው። ስትራቴጂ ፕላኑን ጥሩ የታየ ጥሩ ስራ የሚሰራ እና የወደፊት ተስፋ ነው። ኢትዮጵያ የበዙ ብርቅዬ እንስሳት ባለቤት መሆኗን የሚገልጸው የኢትዮጵያ ደንና ዱር እንስሳት ባለስልጣን እኒህን እንስሳት ለመጠበቅም ስራዎች እየተሰሩ ነው ይላል። በሕዝብ ተወካዮች ምክር ቤት የቱሪዝምና ንግድ ቋሚ ኮሚቴ አባል የሆኑት ወይዘሮ አምሳል መንግስቱ ደግሞ ሀገሪቱ ከዘርፉ ተገቢውን ጥቅም እንድታገኝ አሁን ለመተግበር የተዘጋጀውን ስትራቴጂክ እቅድ ጨምሮ ሌሎች ተግባራት የበጀት ችግር እንዳይገጥማቸው በምክር ቤቱ ትኩረት ይደረጋል። ሰሜን ፓርክን ስታስብ ዋሊያን አስበህ ነው። ቱሪስትም ወደዚህ የሚመጣው ዋሊያን አስበው ነው ከቤቱ ሲነሳ ስለዚህ ሰሜን ፓርክ እና ዋሊያ የአንድ ሳንቲም ሁለት ገጽታዎች ናቸው። ወይም ዋሊያ ዋናው መጠሪያው ለሰሜን ፓርክ ዋሊያ ነው የሚል እንትን ያለኝ እይታ ነው ያለኝ። ስለዚህ እንደ ህዝብ ተወካዮች ምክር ቤትና እንደ ቋሚ ኮሚቴ ለዚህ የሚሆነውን በጀት እንዲደገፍ ጥረት ለማድረግ እንሞክራለን። ኢትዮጵያ ኢኮኖሚያዊ እድገት ለማስመዝገብ ወሳኝ ናቸው ብላ ከለየቻቸው ዘርፎች ቱሪዝም አንዱ ነው የሚሉት የቱሪዝም ሚኒስተር ሚኒስተር ዴኤታ ስለሽ ግርማ በበኩላቸውም በሰሜን ተራሮች ብሔራዊ ፓርክ ዋልያን ለመታደግ ሊተገበር የታቀደው ስትራቴጂክ እቅድም የዚህ ማሳያ ነው ይላሉ። ከዘርፉ ዜጎች ተጠቃሚ እንዲሆኑ ደግሞ በመላ ሀገሪቱ በሚገኙ መዳረሻዎች የተለያዩ ተግባራት እየተከናወኑ ነው ብለዋል። የፌዴራል ቱሪዝም ሚኒስቴር በሀገራችን ውስጥ ያሉ የባህል ታሪክና የተፈጥሮ ሀብቶች በተለይ ብሔራዊ ፓርክና የዱር እንስሳት በአግባቡ እንዲጠበቁ አንዱ አግሬሲቭ እየሰራን ያለንበት ጉዳይ ነው። የጠበከውን ያለመሃውን ህብረተሰቡ ሊጠቀምበት ይገባል። ስለዚህ ይህን ታሳቢ በማድረግ ስትራቴጂዎቹን እንዲነደፉና እንዲተገበሩ በማድረግ ከዱር እንስሳት ጥበቃ ጋር በመሆን በቅንጅት እየሰራን እንገኛለን።